እና ደሞ ያው ኢትዮጵያኖች ያን ሰላማዊ ሰልፍ ባትጡ እንኳን በቲክቶክ ዋላ ወንድሞቻችን ከሊቢያ ድረሱልን ድምጽ ሆኑን ኢትዮጵያኖች እያሉ ነው። እንግዲህ ኤርትራውያኖች ሰላማዊ ሰልፍ ድረስ ወጥተዋል። እናንተ ኢትዮጵያኖች ሰላማዊ ሰልፍ እንኳን ባትጡ በቲክቶክ ላይ ድምጽ ሆኑን እያሉ ነው። እንግዲህ አላ ስብሃነ ወተዓላ ይደርስላቸው። አሰላሙ አለይኩም ረህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነው በያላችሁ፣ በሰላማችሁ ብዙ ተደረፈበልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ውድ ቤተሰቦቼ ከመግቢያው ቪዲዮ አይታችኋል ማለት ነው። ወንድሞቻችን ከሊቢያ ድረሱልኝ እያሉ ነው። ትናንትና ራሱ አንደኛው የሆነ ቤት ማን ቤት እንደሆነ አላውቅም አፍነው ጓደኞቻችንን ወሰዷቸው። የት እንዳደረጓቸው አናቅም። ባለፈው እንትን ኩላሊታቸውን አውጥቷቸው ምናምን ብሎ ሲያወሩ ነበረ ማለት ነው። እነሱ ሳይሆን ሌሎቹን እንደዛ አድርገዋቸዋል ብሎ ሲል ነበር። እና ጓደኞቻችን ደግሞ አፍነው ወስተዋቸዋል የት እንዳደረጓቸው አናቅም። እነሱ ምን ያደርጓቸው አናቅም። እባካችሁ ድምፅ ሁኑን፣ እባካችሁ ድረሱልን እያሉ ነበር ወላይ በጣም ያሳዝናል። ሀቂቃ ማለት ነው ስብሓንላ እኛ ኢትዮጵያኖች እንግዲህ በየቦታው በህገ ወጥ በህገ ወጥ በሀገር ውስጥም ችግር ነው፣ በሀገር ውጭም እንደዛው ማለት ነው። በየመን በሊቢያ በተለያየ ቦታ ችግር ውስጥ የሚገቡት እኛ ኢትዮጵያኖች ናቸው። በጣም ነው የሚያሳዝነው። አላህ ስብሐነ ተዓላ ይደርስላቸው ማለት ነው። ሀቂቃ በጣም ከባድ ነው። ድምጽ ሁኑን፣ ጫና ፍጠሩ፣ በመንግስት በኩል ሰላማዊ ሰልፍ ወጡ እያሉ ነበር እና እንግዲህ የኢትዮጵያ ህዝብ ሰላማዊ ሰልፍ ቢወጣ፣ እነሱ አሁን ችግሩ ምንድን ነው? ህገ ወጥ ናቸው ነው። በጣም የሚያሳዝነው ነገር ይሄ ነው። አሁን ለምሳሌ በመንግስትም በኩል ሆኖ በምንም ብቻ ተጽዕኖ መፍጠር አይነት ነገር እንዲባል ህገ ወጥ ከሆኑ፣ በቃ አስቸጋሪ እኮ ነው። አንዳንዴ ወላሂ በጣም ከባድ ነው። ጥፋት እንኳን ባይኖርባቸው፣ ወንጀል እንኳን ባይሰሩ ህገ ወጥ በመሆናቸው ብቻ በቃ እንትናቸው ሀቃቸው ይደበቃል ማለት ነው። ህገ ወጥ ስለሆኑ ማለት ነው። እና በጣም ከባድ ነው። ህገ ወጥ ስለሆኑ ፍትህ መጠየቅ አይቻልም። ህገ ወጥ ስለሆኑ የሆኑ ነገር ቢደርስባቸው በህግ በኩል መሄድ አይቻልም። ችግሩ ህገ ወጥ ናቸው በሚለው ማለት ነው። እና በጣም ነው የሚያሳዝነው። ሀቂቃ አላህ ስብሀኑ ተዓላ የደረስላቸው ወገኖቻችን፣ እባካችሁ ድረሱልን፣ ድምፅ ሁኑን። እባካችሁ ሰላማዊ ሰልፍ ውጡ። ሰላማዊ ሰልፍ ባቸው ጦንካን በቲክቶክ ድምፅ ሁኑን እያሉ ነው። እንግዲህ ውድ ኢትዮጵያኖች በተለይ ታላላቅ ሚዲያ ያላቸው ታላላቅ ቻናል ያላቸው ታዋቂ የሆኑ ሰዎች ድምጽ ቢሆኗቸው በጣም የተሻለ ነው ብዬ አስባለሁ። ሼር ሼር አድርጉ ማለት ነው። ቪዲዮቸውን እየገባችሁ ሼር ሼር አድርጉላቸው። ወንድሞቻችን ወገኖቻችን አላህ ስብሓነ ወተዓላ በሰላም ለሀገራቸው ይመልሳቸው ማለት ነው። በጣም ነው የሚያሳዝነው ሀቂቃ እንግዲህ እንደ ማንኛውም እንደ ማንኛችንም ያልፍልናል ብለው ነው የሚወጡት። እነዚህ ሰዎች ለምን ህገ ወጥ ሆኑ ብለንም ሙሉ በሙሉ መፍረድም አይቻልም። ህገ ወጥ መሆኑ ትክክል እንዳልሆነ ማንም አይጠፋው። ነገር ግን ሰው ፈልገው አይደለም ህገ ወጥ የሚሆነው አኪት ተገደው ነው። ኑሮ አስገድዷቸው፣ ችግር አስገድዷቸው ከፍለው መውጣት ስለማይችሉ ነው። እንግዲህ ሀገራችን ሁኔታው ኑሮ ያለበትን ሁኔታ ሁላችንም እናውቃለንና ስላልቻሉ ነው፣ ህገ ወጥ የሆኑት መቼም ህገ ወጥ መሆኑን መርጠው አይደለም። ብቻ ብዙ ጊዜ እንላለን። አሁን በተለይ በሳውዲ አረቢያ ልብ ብላችሁ ከሆነ ማለት ነው እነሱ እንኳን አላቅም ምን እንጃ ወላሂ። በሳውዲ አረቢያ በየመን በኩል በህገወጥ ወጥ በባህር ይመጡና ተመልሰው ተይዘው እስር ቤት ተንከራተው ይገቡና መልሰው ደግሞ እንደገና በዛው በየመን በሊቢያ እየመጡ ይያዛሉ። ብዙዎች እንደው አይታችሁ ከሆነ አብዛኛዎች ወንድሜ በሊቢያ ተያዘብኝ፣ ወንድሜ በየመን በኩል በባህር ሲመጣ ታግቶ ገንዘብ አሰባስቡልኝ ይላሉ። እንደዚህ አይነት ነገር ማለት ነው። በጣም ነው የሚያሳዝነው። ሀቂቃ እንግዲህ ያዩት እንኳን እየመጡ ነው። ያላዩት ያላዩት እንግዲህ ምን ይፈረድባቸዋል? በመሀል በመንገድ የሚደርሰውን ችግር አያውቁትም። ሄደው መተው መተው አይተው የሄዱት እንግዲህ በእነሱ እንኳን ብንፈረድባቸው እንኳን አዲስ በሚመጡት ምንም አይፈረድባቸው። ደላላው ከዛ ሳምኖ ነው የሚልካቸው፣ ምንም ችግር እንደሌለባቸው እንደሚደርሱ አድርጎ ሳምኖ ይልካቸዋል። እነሱ ገንዘቡ ከተቀበለ በኋላ ማለት ነው። ለእሱም እኮ ደላላ አለው፣ በባህርም ለመሄድ ደላላ አለው። ያለ ደላላ እኮ አያልፉም፣ የተኛው መንገድ ማለት ነው ደላላዎች ናቸው። በዚህ በዛ አድርጎ የሚያሸዋውዷቸው ማለት ነው እና እነሱ ከዚህ ይሸኟቸዋል። ገንዘባቸውን ተቀብሎ የገቡበት አይታወቅም። ደላላ ድሮም ደላላ ነው፣ የትም ቢሄድ ያው ሕጋዊም ህገ ወጭም ይሁን ደላላ ደላላ ነው። ዞሮ ምንም ለውጥ የላቸውም እና እነሱ ገንዘባቸውን ከተቀበሉ በኋላ አያውቋቸውም። እነሱ ሄደው ችግሩን ይቀምሱታል ማለት ነው። ምክንያቱም የሚያውቁት ነገር የለም ግን፣ የሚያውቁት ደግሞ በጣም የሚገርመው የሚያውቁት መጥተው አይተው ተንከራተው ተሰቃይተው እስር ቤት ገብተው ወጥተው ተመልሰው ኢትዮጵያ ሄደው እንደገና መልሰው በዛው በባህር በዛው በየመን በሊቢያ ይሄዳሉ። እነሱ ናቸው በጣም የሚገርሙት ማለት ነው። ሀቂቃ እነሱ በጣም ይገርማሉ። ያንን ሁሉ ስቃይ መከራ አይተው ድጋሚ ከኢትዮጵያ የሚመጡት። አዲሶቹ ግን አያውቁም ምን እንደሚያጋጥማቸው መሀል ላይ አያውቁም። እነሱ በቃ አረብ ሀገር ያለውን ነገር ብቻ ነው የሚያውቁትና አረብ ሀገር ሄዶ ሰርቶ የተለወጠውን ሰው ምናልባትም አንዳንዱ ተመችቶ ጥሩ ነገር አድርጎ የሆነው ለቤተሰቡ ቀይሮ ከሆነ ና ያንን እያዩ በቃ እኔም ሄጄ እንደዚህ ያደርጋለሁ። አብዛኞቻችን እንግዲህ ቤተሰብ ጎረቤት አይተን ነው የመጣ ነው ከኢትዮጵያ ማለት እኔ እንደዛ ነው። ወላ እኔ ጎረቤት አይቼ ነው። ጎረቤት አንድ ልጅ ነበረች፣ ና የጓደኛ ታላቋ እሷ መታ እዚህ ሀገር ሰርታ ከዚህም በፊት ተናግሬ ያለው በቃ እዛ ለቤተሰቦቿ በጣም ብዙ ነገር አደረገች። ብዙ ነገር ያው ታውቃላችሁ ሀገር ቤት ማለት ነው። ቤት አደሰች ምናምን ነገር ብቻ በጣም ብዙ ነገር ቀየረች። እንዴ እች ማለች እንዴ አልኩኝ እና እኔ ስለምን እና እንደዚህ አይነት ነገር አለ። ከኢትዮጵያ ያሉት በተለይ ወጣቱ ይሄንን እያየ ነው። አሁን በተለይ ቲክቶክ አለ፣ ቲክቶክ የሚጠቀመው ወጣት በዝቷል። አዳኔ የሚሰራውን ስራ ያው እንግዲህ የትም ይደር የትም ይኖር አይታወቅም፣ ግን ቲክታክ ላይ ሽክ ብሎ ነው የሚወጣው። ቲክታክ ላይ በቃ ቆንጆ ልብስ ለብሶ ቆንጆ ምግብ እየበላ ምናምን ነገር ቪዲዮ ይቀርጻል። ኢትዮጵያ ምስኪኖቹ፣ ወጣቶቹ፣ ህጻናቶቹ አሁን እኮ ህጻኑ የመጣ ነው ህጻናቶቹ ማለት ነው አስራ አምስት ዓመት ያልሞላቸው እነሱ ያን አይተው አ እኔም መሄድ አለብኝ ብለው ይመጣሉና፣ መንገድ ላይ ግን የሚደርስባቸውን ችግር መከራ ያውቁትም በጣም ነው የሚያሳዝነው ሀይጌ እና አሁን በየመን ወንድሞቻችን እርያሉ ነው በጣም ቆይቷል። እንዲሁም በሳውዲ አረቢያ ደግሞ እስር ቤት ያሉት ወገኖቻችን እየተሰቃዩ ነው ማለት ነው። ብቻ አላህ ስብሐነ ወተዓላ ለሁላቸውም ይድረስላቸው። በቻና አቀም ቪዲዮአቸውን ሼር ሼር በማድረግ ድምጽ ልንሆናቸው ይገባል። በተለይ ታላላቅ ሚዲያዎች በደረጃችን ላይ ሶሻል ሚዲያ ትልቅ ተጽዕኖ አለው። ትልቅ ተጽዕኖ አለው ሶሻል ሚዲያ ላይ ማለት ነው። አሁን እንደዚህ ሶሻል ሚዲያ ላይ ሼር ሲደረግ ምን ሊጠቅም የሚባል ነገር የለም። በጣም ነው የሚጠቅመው። በጣም ሶሻል ሚዲያ ተጽዕኖ ይፈጥራል። ይሄ ቪዲዮ በተሰራጨ ቁጥር፣ የእነሱ ቪዲዮ በታየ ቁጥር፣ ምክንያቱም በነዛ ሰዎች ተጽዕኖ ስለሚፈጥርባቸው ነገሩን ያቀሉታል። እና ሶሻል ሚዲያ በጣም ትልቅ ተጽዕኖ አለው ማለት ነው። ቪዲዮዋቸውን ሼር በማድረግ ለወገኖቻችን ድምፅ እንሆን። አላህ ስብሐነ ወተዓላ ካሉበት መከራ ካሉበት ጭንቅ ያውጣቸው፣ ለሀገራቸው በሰላም ያብቃቸው። ሀገራችን ኢትዮጵያንም ደግሞ አላህ ስብሐነ ወተዓላ ሰላም ያደርግልን። ሀገራችን ሰላም ብትሆን ማንም አይሰደድም ይሰደድም ነበርና፣ በሰላም ምክንያት ብቻም ሳይሆን ያው እንግዲህ የተመቻቸ ኑሮ ኑሮ ውድነቱ ምናምኑ ቢስተካከል። በነገራችን ላይ በዚህ ሰዓት አይሆን አብዛኛው በጦርነቱ በምናምን ነው አብዛኛው ሰው የሚሰደደው ማለት ነው። ብቻ ከባድ ነው፣ ስራ የለ ያው አለ ኩል ሀለን፣ አላህ ስብሃነሁ ወተዓላ ሁሉንም ያገራልን እላችሁ አለ። ውድ ቤተሰቦቼ አላህ ሀገራችንን ሰላም ያደርግልን፣ ህዝቦቻችንን ሰላም ያደርግልን። በያላችሁበት አላህ ይጠብቃችሁ። ውድ ቤተሰቦቼ እንዴት ናችሁ? ረመዳን እንዴት እያዘችሁ ነው? እንዴት ነው ረመዳን? አላህ ስብሃነሁ ወተዓላ እንግዲህ ረመዳናችንን፣ ጾማችንን፣ ዱዓችንን፣ ኢባዳችንን አላህ ስብሃነሁ ወተዓላ ጾማችሁን ከተቀበላችሁ ከተጋግባሮቹ ይመዝግበን። እንግዲህ ረመዳንም ይኸው ምንም ሳናየው ሄደ። ሱብሓነላህ የዘንድሮ ሲለያልና በጣም ይገርማል። እና ይኸው ዛሬ እንዴት ነው በቃ አስር ቀን ነው የቀራው ማለት ነው። በጣም የሚያሳዝነው እንግዲህ በዚች አሽረል አዋኺር ውድ ቤተሰቦች እንግዲህ ድዋ አድርጉ፣ በድዋ በርቱ፣ በድዋ እንረሳሳ ማለት ነው። ሁላችንም ድዋ እንደራረግ፣ እስኪ እስኪ ድዋ እንደራረግ አላ ሱብሓነ ተዓላ ሰላም እንዲያደርግልን ሰላም እንዲያሰፍንልን ሀገራችን ላይ ማለት ነው። ሁላችንም በሀገራችን በሰላም እንድንኖር ማለት ነው እና ዱዓ አድርጉ፣ በዱዓ በርቱ፣ በዱዓ እንረሳሳ እያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ